ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊ ፈጣን መረጃዎችን እንዲደርሷችሁ ቻናላችን ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳትረሱ እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በወሎ ቤት አማራ ሰማይ ስር የፋኖ የውጊያ ታሪክ ተቀይሯል። የውጊያ ታሪኩ እንዴት ተቀየረ ለሚለው ዝርዝር መረጃውን ቀጥታ ከግንባር ይዘናል። የፋኖ ኃይሎች በጎንደር ቀጠና በብልጽግና ሰራዊት ላይ ስኬታማ ጥቃት ፈጽመዋል። ወታደራዊ አዛዡን ጨምሮ በርካታ የሰራዊቱን አባላት ሞትና ቁስለኛ ያደረጉበትን ኦፕሬሽን ዝርዝር መረጃ ቃኝተነዋል። በሌላ በኩል የአፋብሃ ሴንትራል ኮማንድ አባልና የበላይ ዘለቀ እዝ ዋና አዛዥ አርበኛ ሀብቴ ወልዴ የዘመቻ አባናደው ስኬታማ የዘመቻ አፈጻጸም በተመለከተ ከትግሉ ሜዳ ያስተላለፈውን ጥብቅ መልእክትም የዜና ወጃችን አካል ነው። የደመራና የመስቀል በዓል ሲከበር በመላው ሕዝባችን ዘንድ የደህንነት ጥንቃቄ ማድረግ ይገባል ሲል አንድነት ለአማራ ሕልውና ትግል አንድነት የጥንቃቄ መልእክቱን አስተላልፈዋል። የአንድነቱ ኃይል ያስተላለፈውን የደህንነት ጥንቃቄ መልእክት በዜና ወጃችን ይዘነዋል። ብልጽግና ተጨማሪ የገንዘብ መቆጣጠሪያና መዝረፊያ መመሪያ ሰጥተዋል። አዲሱ መመሪያው የብልጽግና አገዛዝ ላስቀጠለው ጦርነትና ለሚያዋልደው ድንበር ተሻጋሪ ጦርነት ማስፈጸሚያ ስለመሆኑ የባለሙያዎችን አስተያየት የያዘ መረጃ በዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎች የግንባርና ሀገራዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖቻችን እንኳን ለደመራና ለመስቀል በዓል አድረሳችሁ ለማለት እንወዳለን። በመቀጠል ሰበር የግንባር መረጃዎችን ወደምንመለከትባቸው የዜና ወጃ ምዕራፋችን እናመራለን። ይህ የሰማችሁት ድምጽ የመስቀል በዓል የመልካም ምኞት መግለጫ ወረቀት የሚበትን ጀት አይደለም። ይልቁንስ የገዛ ዜጎቹን በዘመናዊ የጦር ጀት ቦምቦችና በድሮን ሚሳይል ለማንደድ የተሰማራ የጦር ወንጀለኛው የብልጽግናው አገዛዝ ወታደራዊ ስምሪት ነው። ውጊያው ከሜካናይዝድ ወደ አየር ኃይል አድጓል። ቀዳሚው የግንባር መረጃችን በዚህ ጉዳይ ላይ ያተኩራል። በወሎ ቤተ አማራ ሰማይ ስር የፋኖ የውጊያ ታሪክ ተቀይረዋል። የብልጽግናው አገዛዝ የውጊያ ጭንቅላትም ተመቷል። ይህንን ያሉት የዘመቻውን ሂደት የሚከታተሉት የጣቢያችን ወታደራዊ ጉዳይ ተንታኞች ናቸው። ሶስተኛ ቀኑን ባስቆጠረው የዘመቻ ባናደው ወታደራዊ ድል በወሎ ቤተ አማራ የውጊያ ቀጠናዎች የፋኖ የውጊያ ታሪክ ተቀይረዋል የሚሉት የወታደራዊ ጉዳይ ተንታኞች በዘመቻው ብልጽግና የውጊያ ጭንቅላቱን እንዳጣም ገልጸዋል። አፋ ቡሃ መኔ ልገዘህ መስከረም 14 ከጠዋቱ 12 ጀምሮ በአምስት ምኮሮችና በእዙ ልዩ ዘመቻ በኩል ያወጀው ዘመቻ አባናደው የፋኖ ኃይሎች በሶስት ቀናት የዘመቻው አፈጻጸም ያስመዘገቡት ድል ውጊያ አቅዶ መዋጋት ብቻ ሳይሆን የጠላትን የውጊያ ጭንቅላት ቆርጦ መጣልን ይጨምራል ተብሏል። የረጅም ዓመታት የውጊያና አዋጊነት ልምድ ባላቸው ወታደራዊ መኮንኖች የታቀደው የአፋብሀ መኔሊከዘ ዘመቻ አባናደው እጅን ባፍ የሚያስጭኑ ድሎች እየተመዘገበበት ይገኛል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ የዋለ ሲሆን ውጊያው የከበደው የብልጽግና ሰራዊት በወሎ ቤተ አማራ ሰማይ ስር ሱ 27 የተሰኘ ተዋጊ ዘመናዊ የጦር ጀትና ድሮኖችን ማሰማራትም ታውቋል። ከግንባር የደረሰን የምስል መረጃ እንደሚያረጋግጠው በከተሞች ሳይቀር ተዋጊ ዘመናዊ የጦር ጀት ያሰማራው የብልጽግናው አገዛዝ በርካታ ቀጠናዎች ከእጁ በመውጣት ላይ ናቸው። ውጊያው አብዛኛውን የሰሜን ወሎ ቀጠና ዳርሶ ወደ ምዕራብና ደቡብ ወሎ ዞን ተሻግሯል። በምዕራቡ ቀጠና ከ12 በላይ ወረዳዎችና ስትራቴጂክ ከተሞች በ ፋኖ ከበባ ውስጥ የገቡ ሲሆን በደቡብ ወሎ ደግሞ ኩታበር፣ ቦሩ ስላሴ፣ ጉጉፍቶ፣ ኮሬብ፣ ደብረ ዘይት አፍላ የውጊያ ቦታዎች ሆነዋል። በምስራቅ አማራ ቀጠና ነጻ በወጡ ቦታዎች የአፋ ባሃ ምስራቅ አማራ ቀጠና መኔሌ ከዘ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖችንና የእዙ ከፍተኛ አመራሮች ህዝብን የማወያየት ሲቪክ አደረጃጀት የመዘረጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ እንደሚገኝ የእዙ የህዝብ ግንኙነት መምሪያ አስታውቋል። በተጨማሪም ህዝቡ በዋና ሰብሳቢው አርበኛ ምሬ ወዳጁ በኩል በሺዎች የሚቆጠሩ ምርኮኞች በእጁ እንደሚገኙ በማሳወቅ ዓለም አቀፍ የቀይ መስቀል ማህበር እንዲረከበው በይፋ ጠይቋል። አርበኛው የጦር ሕግ እናከብራለን ለህጉም ተገዢ መሆናችንን ዓለም አቀፍ ማህበረሰብ ይወቅልን ሲል መልእክቱን አስተላልፈዋል። በሌላ በኩል ይህንን ታምራዊ የተባለለትን ድል በተመለከተ የጎጃም ሸዋና ጎንደር አፋብሃ ወታደራዊ እዝ አመራሮች የደስታ መልእክታቸውን በማስተላለፍ ላይም ናቸው። አጠቃላይ የዘመቻ ባናዳው ሶስተኛ ቀን የዘመቻ ውሎ በተመለከተ የግንባር ዘጋቢያችን አርበኛ ተስፋዬ ልሳኑ በውጊያ መሀል ሆኖ የሚከተለውን ዘገባ አድርሶናል። ሰላም ሰላም እንደምንዋላችሁ ውድ የጣና ሳተላይት ቲቪ አድማጭ ተመልካቾቻችን፣ ወደ ዕለቱ የግንባር ዘገባዎቻችን ስናመራ በወሎ ቤተ አማራ ሰማይ ስር ባንዣ አበበ ውጥረት ላይ ያተኩራል። በተደጋጋሚ እንደዘገብነው በወሎ ቤተ አማራ ሶስተኛ ቀኑን የያዘው ዘመቻ አባ ናደው ሳጂና ደማሊ ህዝባዊም በመሆን ላይ ይገኛል። ራሳቸው የብልጽግና ደጋፊዎችና አክቲቪስቶች ጭምር ሲያሞካሹት የነበረውን የወሎ ካቢኔ ጭምር ይፈተሽልን እስከ ማለት እየደረሱ ይገኛሉ። ጉዳዩ ግን ሌላ ነው። ወሎ ቤት አማራ ያሳለፋቸውን የርስ በርስ መናቆር ወደ ጎን በመተው አፋብሃ ምስራቅ አማራ ሚኒሊክዝ ያወጀውን ዘመቻ አፋሃድ ወሎ ቤት አማራ ጠቅላይ ግዛት ህዝም ሆነ በተናጠል ሲንቀሳቀሱ የነበሩ ፋኖዎች ተቀላቅለውታል። ሰሜን ወሎ ላይ አብቦ ያፈራው የሰሞኑ ዘመቻ ሁለት ዓመት ሙሉ የአገዛዙን ሰራዊት ሲቀጠቅጡት በከረሙት የምዕራብ ወሎ ወረዳዎች በራሳቸው ልጅ የተሰየመውን ዘመቻ በዛሬው ዕለት በሚገርም ፍጥነት ተቀላቅለውታል። በምዕራብ ወሎ ያሉ አስራ ሁለት ወረዳዎች በፋኖ ከበባ ውስጥም ገብተዋል። በወረዳዎቹ ውስጥ የሚገኙ መለስተኛ ከተሞች፣ አነስተኛ ከተሞች፣ እንደዚሁም ወሳኝ ስትራቴጂክ ቦታዎች በፋኖ ቁጥጥር ስር ገብተዋል። በተንታ፣ መቅደላ አማራ ሳይንት፣ መሀል ሳይንት፣ ቦረና፣ ውግዲ፣ ከላላ እንደዚሁም በሌሎች ወረዳዎች ውስጥ ያሉ አነስተኛና መለስተኛ ከተሞች እንዲሁም ወሳኝ ስትራቴጂክ ቦታዎች ቦታዎችን ፋኖ ተቆጣጥሯቸዋል። ታላቅ ህዝባዊ ንቅናቄም እየተፈጠረ ሲሆን በደሴ ከተማ ጥግ ስር ያለችው ኩታበር ወረዳን ጨምሮ በርካታ በደሴ ከተማ ቀጠናዎች ውስጥ ያሉ ባሉ ቦታዎች ከፍተኛ ውጥረት ነግሷል። በሰሜን ወሎ አብዛኛዎቹ ወረዳዎች በፋኖ ቁጥጥር ሲገቡ በዞኑ ውስጥ ካሉ ከተሞች ትልልቅ ከተሞች ውስጥ ላሊበላ ጋሻና እና የዞኗ መቀመጫ የሆነችው ወልድያ ከተማ ሙሉ ቀን ውጊያ ሲካሄድባቸው፣ ይህ ዜና ሲጠናቀርም ሁሉም ከተሞች በከፍተኛ ውጥረት ውስጥ ናቸው። ዙ ሀያ ሶስትን ጨምሮ በርካታ የመከላከያ ኦራል መኪኖች በርካታ ድሽቃዎች ብሬን ስናይፐር ለመቁጠር የሚያዳግት ክላሽንኮቭ መሳሪያና ተተኳሽ ወደ ፋኖ ኃይሎች ገቢ ሁኗል ከተማረከው ቁሳቁስ ይልቅ በቁጥጥር ስር ያሉ ቦታዎች ከተሞች ወረዳዎችን መቁጠር ይቀላል በደሴ ኮምቦልቻ ወልዲያ እና ላሊበላ ከተሞች በአገዛዙ አመራሮች ውስጥ ከፍተኛ ሽብር የተፈጠረ ሲሆን ቤተሰቦቻቸውና ንብረታቸውንም በማሸሽ ላይ መሆናቸውን ታውቋል። ዘመቻው ገና ከመጀመሪያዎቹ ቀናቶች ውስጥ ያለ ሲሆን ቀጣይነት ያለውና ሕዝባዊ መሰረት እንዲኖረውም እየተሰራ መሆኑም ታውቋል። አድማጭ ተመልካቾቻችን በሚቀጥለው በተለያዩ ቦታዎች ላይ የሚተካሄዱና በዛሬው ዕለት የተገኙ ድሎችን የምናስቃኛቸው ይሆናል። የተጠናቀሩት የግንባር ዘገባዋ ተስፋ የልሳኑ ነኝ ከትግሉ ሜዳ የፋኖ ኃይሎች በጎንደር ቀጠና በብልጽግና ሰራዊት ላይ ስኬታማ ጥቃት ፈጸሙ። ወታደራዊ አዛዡን ጨምሮ በርካታ የሰራዊቱን አባላት ሞትና ቁስለኛም አድርገዋል። አፋብሃ በላይ እዝህ ዳግማዊ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦር በብልጽግና ሰራዊት ላይ በወታደራዊ መረጃ ብልጫ የታገዘ ስኬታማ ጥቃት ማድረሱን አስታውቋል። የእዙ የግንባር መረጃ እንዳመላከተው ድልበር ብርጌድና ንስር ብርጌድ በወታደራዊ መረጃ የታገዘ የደፈጣ ጥቃት ፈጽመዋል። በጥቃቱ አንድ መስመራዊ መኮንንን ጨምሮ ከአስር በላይ የብልጽግና ሰራዊት አባላት መደምሰሳቸውን፣ አስር የነፍስ ወከፍ ጠመንጃዎችና አንድ የቡድን መሳሪያ በምርኮ ገቢ መሆኑን እዙ በግንባር መረጃው አስታውቋል። ቁጥሩ በውል የማይታወቅ ሰራዊት ክፉኛ መቁሰሉንም አስረድተዋል። በዚያው አውደ ውጊያ ፋናይ ውቤ ክፍለ ጦር ንስር ሻለቃ ተሳታፊ እንደነበር ያስታወቀው እዙ በጎንደር ዙሪያ ወረዳ ስር በምትገኘው የብልጽግና ሰራዊት የማዘዣ ቦታ በሆነችው ደጎማ ከተማ ተነስቶ ወደ ማክሰኝት ከተማ በጉዞ ላይ ያለ በወታደራዊ መረጃ ብልጫ ጥቃቱ እንደተፈጸመ ገልጾ ወታደራዊ ተሽከርካሪው ከጥቅም ውጭ መደረጉን አስታውቋል። ወታደራዊ አመራር ጭና በጉዞ ላይ ያለች የጉዳቱ ሰለባ የሆነችውን ወታደራዊ ተሽከርካሪ ይዞ ለመሄድ ከማክሰኝትና ከደጎማ ተጨማሪ የብልጽግና ኃይል የተንቀሳቀሰ ቢሆንም አፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር በቀጠናው ወታደራዊ ብልጫ በመውሰድ ዋናውን መንገድ የዘጋ በመሆኑ ጠላት ያሰበውን ማሳካት እንዳልቻለ እዙ በግንባር መረጃው አመላክተዋል። ይህ በእንዲህ እንዳለ የአፋብሃ ሴንትራል ኮማንድ አባልና የበላይ ዘለቀ እዝ ዋና አዛዥ አርበኛ ሀብቴ ወልዴ የፋሽስቱ ብልጽግና ጀንበር እየጠለቀች ነው፣ የአማራ ፋኖ የድል ፀሐይ በመሀል አራት ኪሎ እያበራች ነው። የድል ፀሐያችን ለአማራ እያበራች፣ ለጠላቶች ደግሞ እያቃጠለች ነው ሲል የትግል መልእክቱን አስተላልፈዋል። አርበኛው አፋብሃ መኒሊክ እዝ ያወጀውን የዘመቻ አባናደው ስኬታማ የዘመቻ አፈጻጸም በተመለከተ በአስተላለፈው መልእክቱ ላይ በዘመቻ አርበኛ ደማሊ አባናደው እየተመዘገቡ ያሉ ወታደራዊ ድሎች ትርጉም አላቸው ያለ ሲሆን ከብዙ በጥቂቱ ሲል የድሉን ትርፋቶች ዘርዝረዋል። የውጊያ ቀጥታ አራት ኪሎ ላይ ያነጣጠረ የአራት ኪሎን የእብሪት ጉዞ በፍርሃት ያራደ የፋኖን የትግል ግብ ወደ መጨረሻው እያደረሰ ያለው ውጊያ ነው ያለ ሲሆን፣ አርበኛው በትግል መልእክቱ ላይ ውጊያው ብልጽግና የሚመካበትን ሰራዊት ፍርስርሱን ያወጣ መልሶ በሰው ኃይልም በስነ ልቦናም ለመገንባት እንዳይችል ያደረገ ነው ብሎታል። የውጊያ የብልጽግና ካድሬን የፍርሃት ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስን የዘራ የሞራል ድምሰሳን ያስከተለ ታምራዊ ውጊያ ነው ሲል የገለጸ ሲሆን ዘመቻው የአገዛዙን የሚዲያ ፕሮፓጋንዳ ያፈራረሰ የአገዛዙ አፎችን የለጎመ መሆኑን በማሳወቅ የአማራ ልጆች በደማቸው ታሪክ እየሰሩ ያለበት ማርሽ ቀያሪ ውጊያ ነው ሲል የድሉን ከፍታ ገልጾታል። ዘመቻው የትግሉ ደጋፊዎችን ሁሉ የትግል ወኔ ያስታጠቀ የፋኖ ትጥቅ ትግል የደረሰበትን የወታደራዊ የመረጃና ደህንነት የውጊያ ምህንድስና እቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምራ ምዕራፍ ነው ሲልም የዘመቻ አባናደውን ስኬታማ ጉዞ በመልዕክቱ ገልጾታል። መላው አማራውያንና የአማራ ትግል ወዳጆች መዳረሻውን ድልና ነጻነት ያደረገውን ትግላችን በጽናት እንድትደግፉ የትግል ጥሬን አቀርባለሁ ያለው አርበኛ ሀብቴ ወልዴ የድሉ መቋጫ ስርዓታዊ ለውጥ እንደሆነ አመላክተዋል። አድማች ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 16 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የደመራና የመስቀል በዓል ሲከበር በመላው ሕዝባችን ዘንድ የደህንነት ጥንቃቄ ማድረግ ይገባል ሲል አንድነት ለአማራ ሕልውና ትግል አንድነት የጥንቃቄ መልእክቱን አስተላለፈ። በቅርቡ በአዲስ አደረጃጀት የተመሰረተው አንድነት ለአማራ ሕልውና ትግል አንድነት ድርጅት ዘርፈ ብዙ የትግል ግንባር በማስፋት ለሕልውና ትግሉ ስልታዊ እና ስትራቴጂካዊ የድ ድጋፍ ስልት በመስጠት ላይ ነው። አንድነት በዛሬው ዕለት ባስተላለፈው መልእክቱ በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ በተለይም የዘር ማጥፋት ዓላማ ያለው ጦርነት ታውጆበት በመከራ ውስጥ ያለው ህዝባችን የነፃነት ጊዜው ሩቅ እንዳልሆነ እያሰበ በዓሉን የሚያከብረው የወገናችን ክፍል በዓሉን በጽናት እንዲያሳልፈው እንመኛለን ሲል መልዕክቱን አስተላልፈዋል። አንድነት በዚህ መልዕክቱ በዓሉን ስናከብር ካለንበት ወቅታዊ የትግል ሁኔታ አኳያ በከፍተኛ ጥንቃቄ ሊሆን ይገባል ያለ ሲሆን የደመራና የመስ መስቀል በዓል ሲከበር በመላው ህዝባችን ዘንድ የደህንነት ጥንቃቄ ማድረግ ይገባልም ብለዋል አክሎም ለድሮን ጥቃት ተጋላጭ ሊያደርጉን ከሚችሉ መሰባሰቦችና የተጋላጭነት ሁኔታን የሚያሳድጉ ሁነቶችን ከመፍጠር ተቆጥበን በተለመደው የመረዳዳት መንፈስ በዓሉ እንዲከበር የአደራ መልዕክቱን አስተላልፈዋል ጥንቃቄ የተሞላበት በዓል እንዲከበር የደህንነት ጥንቃቄ መልዕክቶችን ያስተላለፈው አንድነት ለአማራ ህልውና ትግል አንድነት የአማራ ህዝብ የህልውና ትግል በዘርፈ ብዙ የትግል ግንባሮች ስልታዊና ስትራቴጂካዊ ድጋፍ የሚሰጥ የአንድነት ኃይል ነው። በቅርቡ አንድነትን ማዕከሉ ላደረገ ዘርፈ ብዙ የትግል ግንባር ቆርጠን ተነስተናል ሲል የአቋም መግለጫውን ያበሰረው አንድነት በአሁኑ ሰዓት አንድነት ለአማራ ህልውና ትግል አንድነት በሚል መጠሪያ የህልውና ትግሉ አጋር የሆነውን የውጭ ድጋፍ በዘርፈ ብዙ ተሳትፎ ለመደገፍ በአዲስ አደረጃጀት፣ በሰፊ የትግል ግምገማ፣ በስትራቴጂካዊ የድጋፍ አመራር የህልውና ትግሉ ጉልህ አቅም ለመሆን በመስራት ላይ ይገኛል። አንድነት ከ30 ሚሊዮን በላይ ክልል ከተባለው አጥር ውጪ ለበቀሉት የአማራ ልጆች የጋራ ህልውና ተስፋ የሚሰጥ የትግል አደረጃጀት ተሳትፎና የትግል ቅኝት በመያዝ ሁሉን ያማከለ የትግል ግንባር ማስፋት ላይ በልዩ ትኩረት የሚሰራ ሲሆን አራቱን የአማራ ግዛቶችና በመላው ኢትዮጵያ ተሰራጭቶ ሀገር የገነባውን አማራ ታሳቢ ያደረገ የትግል ይዘትና ቅርጽ ይዞ መምጣቱን ያበሰረው በቅርቡ ነው። ይኸው ስብስብ ለአፋድና አፋብሃ የፋኖ አደረጃጀቶች ስልታዊና ስትራቴጂካዊ ድጋፍ ማድረግን ጨምሮ የፋኖን የትጥቅ ትግል አጋዥ የሆኑ ተጨማሪ የትግል አውዶችን እንዲፈ ጠሩ አልሞ እንደሚሰራ አስታውቋል። አንድነት በዛሬው ዕለትና በነገው ዕለት ተከብሮ የሚውለውን የደመራና መስቀል በዓል። የጥንቃቄ መልእክቶች በሁሉም ቀጠናዎች ተደራሽ እንዲሆኑ ማድረጉንም ለጣቢያችን በላከው ማብራሪያ አመላክተዋል። በመጨረሻም ብልጽግና ተጨማሪ የገንዘብ መቆጣጠሪያና መዝረፊያ መመሪያ ሰጥተዋል። የጦርነት ፖሊሲ አራማጁ የብልጽግና አገዛዝ ላስቀጠለው ጦርነትና ለሚያዋልደው ድንበር ተሻጋሪ ጦርነት ማስፈጸሚያ የሚሆን ሌላ ተጨማሪ ገንዘብ ፈልጓል። ለዚህ እኮ ዓላማው ሲባል አዲስ የገንዘብ መቆጣጠሪያ መመሪያ ማውረዱን ተከትሎ በበርካታ ተቋማትና ሰራተኞች ላይ ከፍተኛ ስጋት ፈጥረዋል። አገዛዙ ገንዘቡን በአንድ ማዕከል ለመቆጣጠር በሚል በርካታ ተቋማትን አንድ ላይ በማድረግ ከዚህ ጋር ተያይዞ በርካታ ሰራተኞቹን ሊበትን መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። በዋናነት በአማራ ክልል በተለያዩ የልማት ድርጅቶች የተሰማሩ አካላት ቀዳሚ ሰለባ የመሆን ስጋት እንዳላቸው ተናግረዋል። በአማራ ክልል የሚገኙ 51 ተቋማት ባለቤትነታቸው የህዝብ የተባሉ ሁሉ በአንድ እንዲሰበሰቡ ትእዛዝ ሰጥተዋል። ሀምሳ አንድ 1 ተቋማትን አባይ ኢንቨስትመንት ሆሊዲንግ ተብለው አንድ ላይ እንዲመሩ በመመሪያው ተካተዋል። ይህ ውሳኔ የመጣው ዘመናዊ አሰራርን ለማዘመን ሳይሆን ብልጽግና ገንዘቡን በቀላሉ በመቆጣጠር ለጦርነት ለማዋል ሊሆን እንደሚችል ሰራተኞቹ ከጦረኝነት ባህሪው በመነሳት ስጋታቸውን ገልጸዋል። ኢትዮጵያ ከብልጽግና አገዛዝ ከወደመው ሀብት ባለፈ በርካታ አምራች ኩባንያዎች ከስራ ውጭ ሆነውባታል። ተጀምረው የቀሩ መሰረተ ልማቶች ያሉባት ወደ ውጭ የሚላክ ምርት ያሽቆለቆለባትና ና የብር ዋጋ ቀንሶ ዶላር የቸግራት የፍጆታ ዕቃዎቿ በከፍተኛ ሁኔታ ያሻቀበባት የውጭ ምንዛሬ እጥረት ብሔራዊ የመጠባበቂያ ገንዘብ መውረድ ና የብድር ዕዳን በመክፈል ተቸግራ የተተበተበች ሀገር መሆኗ ይታወቃል። በቀጠለው ጦርነት መሰረተ ልማቷን አምራች ኢንዱስትሪዎቿን፣ ፋብሪካዎቿን፣ የሰው ኃይሏንና ና ኢኮኖሚያዊ እድገቷን አታለች። በጉዳዩ ላይ አለም አቀፍ የገንዘብ ድርጅት አይኤም.ኤፍ በቅርብ ቅርቡ ባወጣው ሪፖርት ኢትዮጵያ ከፍተኛ የውጭ ምንዛሬ ክምችት እንዳላትና በከፍተኛ ዕዳ እንደተያዘች አመላክቶ ነበር። ተቋሙ በዚያው ሪፖርቱ ላይ አመታዊ የሀገሪቱ የወጪ ንግድ 26.6 በመቶ መድረሱን በመግለጽ የኢትዮጵያ የእዳ ጫና አስተማማኝ ደረጃ ላይ አይደለም፣ በከፍተኛ ዕዳ ተይዛለች፣ ከፍተኛ የጥሬ ገንዘብ እጥረትና የውጭ እዳ የመክፈል አቅም ውስንነት ገጥማታል ሲል ማስጠንቀቁ አይዘነጋም። እንዲህ ባለ የቀውስ አዙሪት ውስጥ ያለችው ሀገር የብልጽግና አገዛዝ ካስቀጠለው ጦርነት በተጨማሪ ሌላ ዙር የጦርነት ምዕራፍ በመክፈት ሂደት ላይ ነው። ለዚሁ ድንበር ተሻጋሪ ጦርነት ማስፈጸሚያ ሲባልም ከውድመት የተረፉ ተቋማት ታጥፈው በአንድ ማዕከል አድርጎ ለመቆጣጠር መመሪያ አውርዷል።